አለም ከነዳጅ መኪኖች ጥገኝነት ወጥቶ ወደ ኤሌክትሪክ መኪኖች እያደረገ ባለው ሽግግር ውስጥ እጅግ ትልቅ ቦታ የሚሰጠው አንድ ቁስ አለ። ይህ በኤሌክትሪክ መኪኖች ባትሪ ውስጥ ትልቅ ግልጋሎትን የሚያወጣው ወሳኝ ማዕድንም ሊቲየም ይሰኛል። ይህን ከኤሌክትሪክ መኪኖች ማበብ ጋር በተያያዘ ከፍተኛ ፍላጎት እያገኘ ያለ ቁስም ቻይና ለመጪው ጊዜ ራእይዋ ትልቅ ቦታ የሰጠችው ነው። ያንን ተከትሎም ከምዕራብያኑ በተለይም ከአሜሪካ ጋር ከ ባደ ሰጣ ገባ ውስጥ እያስገባት ይገኛል። ሊቲየም የሚሰኘው ማዕደን በእርግጥም ምን ይሆን? እንዲህ እጅግ ተፈላጊ ያደረገውስ ምንድን ነውን? በጉዳዩ ዙሪያ ቻይናና አሜሪካን የገቡበት ሰጣ ገባ ምን ይመስላል? ከዚሁ ቁስ ጋር በተያዘ የአያላኑ የሽኩቻ ሜዳ የሆነችው አፍሪካስ ምን ሊገጥማት ይችል ይሆን? ይህ ቪዲዮ እስከ መጨረሻው ከተከታተላችሁ ለእነዚህ ጥያቄዎች ምላሽ የምታገኙ ይሆናል። ላይክ እና ሰብስክራይብ እያደረጋችሁ አብራችሁን መዝረቅ ጥንቅራችንን አድምጡ። ሰናይ ቆይታም ብዙ ቁጥር ያላቸው ተዋናያን በአፍሪካ ያሉ የብረት ማዕድናት ላይ አይናቸውን ጥለው መቆየታቸው የሚታወቅ ነው። ከቅርብ ጊዜያት ወዲህ ቀዳሚውን የተፈላጊነት ስፍራ በመያዝ ረገድ የሊቲየም ማዕድን የሚስተካከለው የጠፋ ይመስላል። በብዙ የዓለም ስፍራዎችም ለምጣኔ ሀብት እድገትና ወሳኝ ስልታዊ ጉዳዮች በአንክሮ እየተፈለገ ይገኛል። ማዕድኑን አሜሪካና ቻይናን ጨምሮ ብዙ ያደጉ ሀገራት ለወታደራዊም ሆነ ሰላማዊ አገልግሎት የሚ ፈልጉት መሆኑ ደግሞ ትኩረት ሳቢነቱን ጨምሮታል። በዋነኝነት ለኤሌክትሪክ መኪኖች ማምረቻነት የሚፈለገው ሊቲየም ለስልኮች፣ ታብሌቶች፣ ላፕቶፕ ኮምፒውተሮች፣ ዲጂታል ካሜራዎችና ለኢንተርኔት ሰርቨርነት ጭምር ይፈለጋል። ዓለም የአየር ንብረት ለውጥን ለመከላከል በሚል ተግባራዊ ማድረግ በሚሻው የአረንጓዴ ምጣኔ ሀብትና የንጹህ የኃይል ምንጭ እንቅስቃሴም ውስጥ ቢሆን ወሳኝ ስፍራ አለው። ከዛ ጋር ተያይዞ ሀያላኑ ሀገራት በአፍሪ ካ የሊቲየም ሀብት ላይ መሻኮት ከጀመሩ ዋል አደረ ብለዋል። በተባበሩት መንግስታት ግምታዊ መረጃ መሰረት አፍሪካ ከዓለም የሊቲኤም መጠባበቂያ 30 በመቶውን ድርሻ የያዘች ናት። ይህም ደግሞ አህጉሪቱን በዓለም የሊቲኤም አቅርቦት ረገድ ትልቅ ቦታ ያሰጣታል። ከዛ ባለፈ ሁኔታው የአፍሪካ ሀገራትን ምጣኔ ሀብት ለማሳደግ ትልቅ አቅም ሊሆን የሚችል ነው። የዓለምን 20 በመቶ የሊቲኤም መጠባበቂያ የያዘችው ዚምባብዌ በቀጣይ የዓለም ከ20 በመቶ በላይ ፍላጎት እንደምታሟላ ይገመታል። ከእሷ በመቀጠል የምትጠቀሰው በ2018 ብቻ 500 ሜትሪክ ቶን ሊቲየም አምርታ የነበረው ናሚቢያ ናት። ሀገሪቱ በተለያዩ ቦታዎች ላይ ይህንኑ ማዕደን በስፋት እያለማሽ መሆኑም መረጃዎች ያመላክታሉ። ዲሞክራቲክ ሪፐብሊክ ኮንጎ በበኩሏ በዓለም ላይ ቀዳሚዋ የሊቲየም መጠባበቂያ የያዘች መሆኗ ይነገራል። በመጪው ጊዜም ከአፍሪካ ብቻ ሳይሆን በዓለም ደረጃም ቀዳሚዋ የማዕደን አቅራቢ ሀገር ልትሆን እንደምትችል ያሳያሉ። ማኑና የሚሰኘው የሊቲየም ማውጫ ስፍራ ብቻውን 6,640,000 ሜትሪክ ቶን አቅም እንዳለውም ይጠቀሳል። ሌላኛዋን አፍሪካዊት ሀገር ማሊንም ካነሳን የመጪው ጊዜ የሊቲየም መዳረሻ ትሆናለች ተብላ የምትታሰብ ናት። በዚህ መካከል ታዲያም በባትሪ ሜታል ረገድ ለረጅም ጊዜያት ትልቁን ድርሻ ተቆጣጥራ የቆየችው ቻይና የአፍሪካ የሊቲየም መዳረሻዎችን ለመቆጣጠር በጥረት ላይ ትገኛለች። በእርግጥም ሀገሪቱ የዓለማችንን 75 በመቶ የኮባልት ማጣሪያን የያዘች እና 59 በመቶ የሊቲየም ማቀነባበሪያ አቅም በእሷ እጅ ላይ የሚገኝ ነው። ቻይና የተቆጣጠረቻቸው የሊቲየም ማዕድን መጠን ዘንድሮም ወደ 705,000 ቶን እንዲያድግ እንደ የሚፈለግ ሲገለጽ ነበረ። ከዚህ ውስጥም የተወሰነው ክፍል እዛው አፍሪካ ውስጥ ከሚገኘው ፔትሮላይት ከሚሰኝ ሊቲየም ከያዘና በቀላሉ መልማት ከሚችል አለትን እንዲሸፈን የሚፈለግ ነው። ሌፕቶላይት ከሚሰኘው አለት የሚገኘው ሊቲየም መጠን በትንሹ 280 ሺህ ቶን እንደሚደርስ ግምት ተቀምጦ ነበረ። በዚህ ሁሉ መካከል የቻይና ቀልብ ያረፈው የአፍሪካን ሊቲየም አልማት ላይ መሆኑ የምዕራቡን ዓለም ቁጣ ውስጥ የከተተ ሆኗል። በተለይም በሁሉም ጉዳዮች ቅራኔ ውስጥ ከገባቻት አሜሪካ ዘንድ ለጉዳይ የተሰጠው ትኩረት በማዕድኑ ዙሪያ ያለውን ውጥረት እጅግ አጡዞታል። አሜሪካም ዋነኛ ጠላቴ የምትላት ቻይና ከባትሪው ጋር በተያያዘ በአፍሪካ አህጉር እየዘረጋች ያለውን ገበያ ለመበጣጠስ የተለያዩ ሙከራዎችን ስታደርግ ቆይታለች። ከአሜሪካና አጋሮቿ ዘንድ ከፍተኛ አደጋ የተጋረጠበት ቻይና ግን ክፉ ጉዳዮችን ወደ ጎን ብላ በአፍሪካ አህጉር የተለያዩ አካባቢዎች ይህንኑ ማዕድን ለማልማት በከፍተኛ ጥረት ላይ ናት። ባህረሪ ዚምባብዌ የሚገኘውና በ442 ሚሊዮን ዶላር ዚዣንግ ወአዩ በሚሰኘው የቻይናው የኮባልት ኩባንያ እጅ የገባው የማዕድን ማውጫ አንዱ ተጠቃሽ ነው። በተመሳሳይ ጋንፊንግ ሊቲየም የሚሰኝ ሌላ የቻይና ኩባንያ በ130 ሚሊዮን ዶላር በማሊ የሚገኝ የሊቲየም ማውጫን መግዛቱንም መረጃዎች አመላክታሉ። በአፍሪካ ያሉ የቻይና መሰል የሊቲየም ማዕደን ማመንጫ ስፍራዎች በዓመት በሺዎች ቶን የሚመዝን ብረት ማውጣት መቻላቸው ይነገራል። የሊቲየም የማውጣት አቅሙን ከ150 ሺህ ቶን በላይ ለማድረስ ሲሰራ እንደቆየም ይነገራል። ቻይና በያዝነው አስርት መጨረሻ ላይም አንድ ሶስተኛውን ያለ አቀፍ የሊቲየም አቅርቦት መቆጣጠር መፈለጓ በብርቱ እንድትንቀሳቀስ እያደረጋት እንደሆነም ይታመናል። ቻይና እንደ ማሊና ዚምባብዌ አይነቶቹ ሀገራት ለእቅዷ መሳካት በብዙ እንደሚጠቅሟ ሲነገርም ቆይቷል። አሁን ላይ በአፍሪካ ምድር በቻይና የልማት እቅድ ውስጥ ከገቡ የሊቲየም ማዕድን በስፋት ከሚገኝባቸው አገራት መካከል ናሚቢያ ተጠቃሽ ናት። የደቡብ ምዕራባዊቱ አፍሪካ ሀገር በተፈለገው ቁስ ዙሪያ ከፍተኛ ቀሚዛ መሆኗ ይነገራል። በተለይም ኢሮንጎ የሚሰኘው ብዙም ነዋሪ የሌለው አውራጃ በከፍተኛ ደረጃ በሊቲየም ሀብት የበለጸገ ነው። አካባቢው ከዚህ ቀደም ለቱሪስቶች የሚሸጡ ድንጋዮችን ይጠርቡ የነበሩ ባለ እጆች በስፋት ይገኙበትም ነበረም። ከቅርብ ጊዜያት ወዲህ ለአውቶሞቲቭ ባትሪ የሚያገለግል ሊቲየም ያለበት መሆኑ መታወቅን ተከትሎ ግን ዓለም አቀፍ ሽኩቻ እንዳያስከትል ተፈርቷል። የኤሌክትሪክ መኪና በሚፈልገው መንገድ እንዲመረትና በርካሽ እንዳይሰራጭ ካደረገው ነገር አንዱ ይኸው የሊቲየም አቅርቦት መሆኑ ዓለም ከፍተኛ ትኩረት እንዲያሳረፍበት ምክንያት ነው። ያም ሆኖ ከሌሎች ማዕድናት አንጻር ሊቲየም በስፋት የሚገኝ መሆኑን ተከትሎ በቂ ገንዘብ በትክክለኛ የልማት ፕሮጀክቶች ላይ ሊመደብ ከቻለ ውጤት ሊያስገኝ ይችላል። በዚህ መካከል ግን ከጊዜ ወደ ጊዜ እያየለ የሄደውም የኤሌክትሪክ መኪኖች ፍላጎት በ2030 አሁን ያለው የሊቲየም ፍላጎት አምስት እጥፍ እንዲሆን ማድረጉ ትልቁ ተግዳሮት ሆኖ ይቀርባል። የአውሮፓ ህብረትን ጨምሮ እንደ ካሊፎርኒያና ኒውዮርክ አይነት የአሜሪካ ግዛቶች በሀያ ሰላሳ አምስት የቤንዚንና ናፍጣ መኪናዎችን ሽያጭ ለማቆም ፍላጎት አላቸው። የዚ አይነቱ ነገርም ጥሩ የሊቲየም ስፍራዎችን በማግኘት ዘላቂነት ያለው የምርት ሂደት ውስጥ ለመግባት የሚያስፈልገውን የጊዜ ክፍተት አጭር ያደርገዋል። በጊዜ ሂደትም የሊቲየም አቅርቦት ሊቆም ይችላል በሚል ፍራቻ እንደ ጀነራል ሞተርስ አይነት ኩባንያዎች የራሳቸውን የማዕድን ማውጣት ስሮች እያከናወ የሆኑ መሆናቸውም በምዕራቡና በምስራቁ መሃል አዳዲስ ግጭቶችን ሊቀሰቅስ ይችላል። ቻይና በዘርፉ ላይ የምታደርገውን ግስጋሴ ለመንጠቅ አሜሪካና አጋሮቿ ሊያደርጉ በሚችሉት ሂደት አፍሪካ የጦር ሜዳ የመሆኗ እድል ያላት መሆኑ ነገሩን አስኪ አድርጎታል። በአፍሪካ ያለው የሊቲየም አድን ልማት እጅግ በፈጣን ሂደት ውስጥ የሚገኝ መሆኑም በቀረበ ጊዜ ውስጥ ግጭት እንዳያስከትል ያሰጋል። እንደ ዚምባብዌ ባሉት ሀገራት ያለው የሊቲየም ልማት ሂደት ከሚገመተው እጅግ የፈጠነ መሆኑን መረጃዎች አመላክታሉ። በናይጄሪያ ያለው የሊቲየም ማዕድን ሌላው የዓለም አቀፍ ሽኩቻን ሊያስከትል የሚችል ነው ተብሎም ይገመታል። በዋነኝነት ቻይና የተቆጣጠረቻቸው የምዕራብ አፍሪካዊቱ ሀገር የሊቲየም ስፍራዎች የብዙ ሀያል ሀገራትን ትኩረት የሳበን እንደሆነ ሲነገር ነበረ። በአጠቃላይ ሲታይ አፍሪካ ተዝቆ የማያልቅ የሊቲየም ማዕድን ሀብት አሜሪካ፣ ቻይና፣ ህንድና አውሮፓን አይነት ሀያላን ከወዲሁ ያፋጠጠ መሆኑም ይነገርለታል። የዓለምን 60 በመቶ የሊቲየም ኮባልት፣ ኒኬልና ማግኒዥየም አድናትን ልማት ተቆጣጥራ ያለችው ቻይና ደግሞ ከማንም በላይ በአፍሪካ እግሯን የተከለች ናት። በተለይም ቤጂንግ በኩባንያዎቹ አማካኝነት ከአፍሪካ የማዕድን ዘርፍ ትልቅ ድርሻ ያለውን መቆጣጠር መቻሏ ለየት ያደርጋታል። ለቻይና አካሄድ ምላሽ በሚመስል መልኩ ዋሽንግተን የራሷን ጥረት ለማድረግ ስትንቀሳቀስ መታየቷን ተንታኞች ይናገራሉ። በአፍሪካ የቤጂንግ ከባድ አካሄድ ለመቀልበስ በተለያየ መንገድ እየተጓዘች ያለችው ዋሽንግተን ትልቅ ትኩረት ከምትሰጣቸው ጉዳዮች አንዱ የማዕድን ዘርፉ ነው። የመጪውን ዘመን የቴክኖሎጂ አካሄድ ይወስናል የተባለለት ሊቲየም ደግሞም ትልቁን ድርሻ ይወስዳል። አሜሪካ የማዕድን ሀብቱ በእጃቸው ያሉ የአፍሪካ ሀገራት ጋር በተለያየ መንገድ ለመግባት ስራዎችን ስታከናውን መቆየቷም ይወሳል። ከሁለት ዓመታት በፊት ከዲሞክራቲክ ኮንጎና ዛምቢያ ጋር በማዕድን ልማት ዙሪያ የተፈራረመቻቸው ስምምነቶች ተጠቃሽ ናቸው። ስምምነቶቹም በአፍሪካ ላለው የኤሌክትሪክ መኪኖች ምርት የአቅርቦት ሰንሰለት ማመቻቸትን የሚመለከት ነው። አፍሪካ በሊቲየም ዙሪያ ያላት ከፍተኛ አቅም ከአሜሪካ መንግስት በተጨማሪ የአገሪቱን ግዙፍ ኩባንያዎች ትኩረት የሳበም ነው። ለአብነት ያህል ቴስላ በአፍሪካ የሊቲየም ገበያ ውስጥ ለመሳተፍ የተለያዩ ጥረቶችን በማድረግ ላይ መሆኑ ይነገራል። ዓለም አቀፉ የሊቲየም ባትሪ ጉዳይ በዋሽንግተን እና በቤጂንግ የንግድ ጦርነት የተነሳ ሊረበሽ የሚችል መሆኑን በስጋት ይነሳል። በዚህ መካከል ግን ከባትሪ አምራቾች ዘንድ የሊቲየም ፍላጎት በ2027 አሁን ካለ በት መጠን በ83 በመቶ ጭማሪ ሊታይበት እንደሚችልም ይጠበቃል። በመጪው ጊዜ በእጅጉ ተፈላጊነቱ የሚጨምረው የው ማዕድን ታዲያ አሁን ላይም ቢሆን ታዲያ ዋጋው አልቀመስ እያለ ይገኛል። በአጠቃላይ እነዚህ ሁሉ ነገሮች የሚነግሩን ቀድሞም ቢሆን የግዙፎቹ ዝሆኖች መፈንጫ ሆና የቆየችው አፍሪካ በቀጣይ በሊቲየም የተነሳ ከባድ ነገር እንደሚጠብቃት ነው። በዚህ ሁሉ መካከል የአህጉሪቱ የሊቲየም ማዕደን ማምረት አቅም በፈረንጆቹ 2030 ላይ 497,000 ሜትሪክ ቶን እንደሚደርስ ይጠበቃል። አፍሪካ ሀብቷን የሚገባ ከተጠቀመችበት የሊቲየም ማዕድን አቅሟ ትልቅ ምጣኔ ሀብታዊ ትሩፋትን ይዞ ሊመጣ የሚችል በአንጻሩ ደግሞ ከባድ የግጭት መንስኤ የመሆን ስጋት ያረፈበት ነው። የዛሬው ጥንቅራችን በተከታተላችሁት መልኳ፣ በቃ ሰላም።